ሰላም፣ ሰላም። ጉዳዮች እንዴት ናቸው? ደህናችሁ? ይበላሽ ባሰጠ ሰላማችሁ። ምን ነው በቀን ውስጥ ሁለት ቪዲዮ የምትሰሪው ቲክቶክ የከፈትሽ ወደዚህ ነው እ ብሩክ ማለት እንጂ ምንም ቢሆን ከሱ ጋር አድረሻል። ገባሽ ሴትነትሽን፣ ልጅ ወልደሻል። ገባሽ መጥፎና ክፉ ጊዜ ከሱ ጋር

እንደዚህ ስለያረክሽ ገባሽ። የሰው ወሬ እየሰማች ትኖራለች። ከዛ በኋላ ባሏን ትዘድባለች። ምን አይነት ዋናት በእናታችሁ ስታስጠላ። ተረጋግ እንጂ እሺ። መረጋጋት ጥሩ ነው። ስኪኒ በስቲ እንደ ሴት ጀግና ሴትነች ነች ትባላለች። በምንትኑ ጀግና? ምናልባት ጀግና የሚባለው ባሏ ሳጠፋ ሴቷ ዝም ብላ ማለፍ የሰው ወሬ ሳትሰማ ህይወቷን መምራት የምትችል ሴት ነች ጀግና። ኦኬ ኢስቱ አባ ኒፋስ የሚሄደው ነገር ተቀብላ አብሬሽን ማስጨነቅ ነው ስራዋ። እንደዛ ነው፣ ይሄ ነው እንደ ጎበዝነት። ጎበዝነሽ፣ ጎበዝነሽ ምን ምን እሺ፣ ነው ጎበዝ። ለባልሽ አንድ ቀን ክብር ሰጥሽ ማታቂው ሁሌም እንዲያዋራትሽ ይሄ ነው፣ ይሄ ነው ጀግንነት። ለማናኛውም ማለት ነው ትላንትና ለምነሽ የመጣሽው ወዲያብሬሽ ቦታ ነው እንጂ ሌላ ሰው አይደለም፣ አትሪሽ እንጂ አብሪሽ አብሪሽ እያልሽ በየቀኑ ሁሉ እያለቀሽ የነበርሽ ወንጂ ነበርሽ፣ ረሳሽ እንዴ ረሳሽ? ሰው እኮ የተነሳበት ቦታ ይረሳሉ እኮ ሲጀምር። ጠጋብሽ፣ በጣም ጥጋብሽ አፍንጫ ላይ ደርሷል። ጥጋበኛ፣ እግዚአብሔር ላይ እግራችሁ ታነሶ የምርም ነው። ትናንትና አልፋችሁ መታችሁ እና እግር አታነሶ፣ እግራችሁ ይሰበር። ለማንኛውም ጊዜ በጣም ገርሞኝ ነው የምረኝ፣ እኮ ነው ምን ነው? ቀን ውስጥ ሁለት ቪዲዮ የምትሰራው እቺ ሴትዮ ጤነኛ ናት? አብሬሽን ቲክቶክ የከፈተሽ ምንም አያምርብሽ። አሪፈች ቁጭ ባይ ምንም ማለት ነው፣ ምን አይነት ማለት ሰው ጀግና ስላለች ጀግና፣ አንቺ የራስሽ ጀግና ነው እያልሽ እያሰብሽ ከሆነ ምንም ጀግንነት አይደለም። ባለሽን ማሳደግ ማራገጥ ይሄ ጀግንነት አይደለም። እሺ ምን አይነት ሆነ? በጣም ጠገብሽ ይምርን ነው። እረ በስመ አብ ወልድ መንፈስ ቅዱስ ሹ እንደ ልጅ ልጅ ካስቱ እንደ ቆንጆ ነው፣ ቆንጆ ነው ብለሽ እኮ ነው መጣሽ። ቆንጆ ይቅርና ከሁሉ ይበልጣል ገባሽ። ፊልተር ይቶ ላይ ቀብዳ መጣ። ምን ትመስላለች ትናንትናሽ? የድሮ ፎቶ ለጠፍኩት ትላንትና እንድታስታውሱ ነው። ለማንኛውም የማቻቸው ወዳቸው ለቪዲዮ ለፌር አርጉ ሮት አደረጋገ እሺ። አትጠገበ ጥጋበኛ ጥጋብሽ ቀናሽ ሳርገው እሺ። ለሰው ልጅ ደሞ ክብር ኖሪሽ እሺ። ለባለሽ ክብር ኖሪሽ እሺ። ስድ ልጁ እኮ ሳያድግ እኮ ነው ያገባሽ። ረሳሽ? እድሜው እኮ ሰላሳ ሳይደርስ እኮ ነው ያገባሽ። ትዳር ማያዝ ካቻልሽ አልፈልግም ብለሽ እስኪ አድግ ድረስ ዝም ማለት ነበረብሽ። ያልገባሽ እና አሁን ደግሞ ምንነው እኔ ምትለው? ለማንኛውም መልካም ማቃጠል ይሆንልሽ። እድሜላ ማንቺን ያቃጠላችሽ እድር ተቃጠይ በይ።